አሻም አሻ አሻ አሻሻ አሻም የምትወዱኝ እና የምወዳችሁ የአሻም ቤተሰቦች እንዴት ናችሁ? እንዴት ነው ሰፈሩ? ሰላም ነው? አካባቢው ሰላም ነው? ሁሉም ሰላም ነው? በቃ ሰላም ከሆነ ጨዋታችን በአሪፍ እንጀምረዋለን ማለት ነው። ዛሬ እንግዲህ ያው አንዳንድ ወሬዎች ይዘን እንመጣለን። እንግዲህ የምላውራ የምላውራ ብዬ ስለ ሎተሪ እናውራ። ሎተሪ እኮ እንዴት እንጀመረ ማወቅ ያስፈልጋል። ተስፋ ከምቆርጡ ሎተሪ ቆረጡ ይባላል አይደል? እንደዚህ ይባላል አይደል እ ሎተሪ የቆረጣቸው ብዙ እንግዲህ የገጠመኞች ኖራቸዋል ማለት ነው። ሎተሪ እንግዲህ ኢትዮጵያ ውስጥ የጀመሩ በ1919 ዓ.ም በጋይ መንገድ ጋዜጣ ላይ ወጥቶ ማለት ነው። ያኔ ሽልማቱ እኮ አሪፍ አሪፍ ነበር። አንደኛ ነው እጣ ጠበንጃ። አሁን እንደዚህ አይነት ነገር ቢኖር እኮ ጠበንጃ የሚፈልግ ነው ይኖራል። ጠበንጃ፣ ማረሻ ምናምን፣ እንደዚህ ሰው የሚያስፈልገውን ነገር ነው ሎተሪ የሚወጣው ማለት ነው። በጣም ሎተሪ በማጫወት የሚታወቁ ደግሞ የእግር ኳስ ክለብ አለ ፖሊስፖርቲቭ ይባላል። እንዲህ አይነት ስም ሰምታችኋል ታውቃላችሁ። ኢትዮጵያ ውስጥ እኮ ነው ፖሊ ስፖርቲቮ የሚባል የ1939 ዓ ምት የኢትዮጵያ ጥሎ ማለፍ አሸናፊ። በኢትዮጵያ እግር ኳስ ሰሪ ታዳጊው ካፕቴን የነበረው እነሱ ጋር ነው። በ16 ዓመቱ እዛ ቡድ ጫውቶ ካፕቴን ነበር። እነኚህ አንዳንዶች ጣሊያኖች ችላቸው ጣሊያኖች እኮ አርጀንቲና ናቸው። አርጀንቲና ኮኛ ሊወጉም መጥተዋል፣ ከጣሊያን ጋር አብሮ ተደረበው ማለት ይህም ማወቅ አለባቸው የሜሲ ደጋፊዎችም ቅርላችሁ ይችላል አርጀንቲ ያለው ጋር ጋር የመጡት አሁን እንግሊዝ ጦር ሲባል፣ አሁን እንግሊዝ ጦር እኮ ሲመጣ ኢትዮጵያ ውስጥ እኮ የኡጋንዳን የኬንያን የሱዳንን ጦር ይዞ ያው ደግሞ ተዋግቷል ማለት ጣሊያን ሲመጣ ደግሞ አርጀንቲና ዜጎችን ይዞ ከዛ በኋላ ሲወጣ ለብቻቸው ነው። ፖሊስ ስፖርቲቭ የሚባል ቡድን ይናገራሉ በኩል ይሄ የአርጀንቲናዎች ቡድን ነው። 19 ኢትዮጵያ ጥሎ ማለፍ ዋንጫ የበላው ማለት ነው እና እነሱ ቡድናቸውን ለማጠናከር ሎተሪ ያጫውቱ። ከተማስ ብዙ ነገር ስራ ነው የሚሰጡት። በጣም ትሬት ጽዳት ይሰራሉ፣ እርሻ ይጠብቃሉ፣ ብዙ ነገር ያደርጋሉ። ገቢ አሁንም እኮ የኢትዮጵያ ክለቦች እኮ እንደዚህ ማድረግ አይችሉም እንዴ? ሁሌ ከመንግስት ገንዘብ እየበሉ ላክላጥ ያደርጉ። አንዳንድ ወደ ህዝቡ ገብቶ ስራ መስራት፣ ለምሳሌ ከተማ ጽዳት ማጽዳት፣ ገንዘብ የሚያስገኝ ስራ ላይ በቃ መሳተፍ አለባቸው ብር የፖሊስ ፎርቲቭ ያልኳቸው ነገር እንዲሰራ ነበር እና በዋናነት ደግሞ ሎተሪ ያጫወታል በቃ አሪፍ ገበያ ነባቸው አሁን በአንድ በአንድ አላቸው በአንድ በኩል እንዲያደርጉ ዕጣ ያወጣቀም ማለት ነው በየቡና ቤቱ ነው እየሄዱ ትልልቅ ስጦታ ይሰጣሉ ማለት ነው እነሱ ትልልቅ ስጦታ ይሰጣሉ ከፍተኛውን ዕጣ ደግሞ በጣም እንትን የሚያደርጉት በኢትዮጵያኖች ነው በነገራችን በጣም ይወደዱ ነበር እነዚህ በሎተሪ ያጫወታቸው በቡድናቸው በጣም ይሳተፋሉ አርጀንቲናዎች ማለት ነው ግን በሙሉ ጥርግ ብሎ ወጡ እዚህ ሳይጋቡ ማለት ነው ጣሊያኖቹ ግን ተዋልደዋል ብዙ ችግር የለውም እንግሊዝ እኮ አይዋለድምከኢትዮጵያ እንግሊዝ ምንም። ጣሊያን ነው ከኛ ጋር ብዙ እንትን ያለው። እንግሊዝ ማሽንክ ነው ይባላል እና ፖሊስ ስፖርቲቮ ነበር ሎተሪ ጣ በጣም በስፋት ያጫወተው ማለት ነው። ከዛ በኋላ እንግዲህ ቀይ መስቀል ነበረ ሎተሪ የሚያጫወቱ ማለት ነው። ያው ቀይ መስቀል ያው ገቢ ለማግኘት በጣም ብዙ እንትን ነበር የሎተሪ ስራ የሚሰራው እሱ ነበር በኋላ ነው እንግዲህ የብሔራዊ ሎተሪ የመጣው በህጋዊ መንገድ በ1954 ዓ ም ገንዘብ ሚኒስቴር ነው ገንዘቡ የሰጣቸው አንድ መቶ ሺ ብር ነበር በኋላ ተመልሳለህ ዝም ብለህ እንዳታደርገው በአሪፍ መንገድ አጫውት ና ተመልሳለህ ተብሎ መቶ ሺ ብር ነው ገንዘብ ሚኒስቴር ሰጥቶ መብራት ያለ ህንጻ ታቁጠላቸው ፒያሳ ያለው እዛ አንድ ሁለት ክፍል ቤት ተከራይቶ አምስት ሰራተኛ እኮ ነበር የነበረው ብሔራዊ ሎተሪ ከዛ በኋላ ቤት ሲያፈላልጉ እዛችሁ ከጎኑ አገኙ ጣይቱ ሆቴል ጋር ማለት ነው

የመጀመሪያው በቃ አንደኛ ዕጣ የወጣው አምስት ሰዎች ናቸው። አምሳ ሺህ ብር ነው አንደኛ ዕጣ። እኔ እኮ አምሳ ሺህ ብር ነው፣ አሁን ስንት ደረሰ ሎተሪ አንደኛ ዕጣ? የእኔ ብዙ የሆነ ስንት ሚሊዮን ብር ነው የገባው ያኔ ሲጀመር፣ በቃ አምሳ ሺህ ብር ነው አንደኛ ዕጣ። አምስት ሰዎች ናቸው። ሴቷ ወይዘሮ ጋብሬላ ይባላሉ። ሌሎቹ ደግሞ እነዚህ ተከፋፍለው የመጀመሪያው ዕጣ እዚያ ወጣ ነው እና ዕጣ የወጣ የት እንደወጣ ታውቃላችሁ? አዳራሽ ምናምን ስለሌላቸው ጃልሜዳ ነው የወጣው። በቃ በአንድ አለ ምናምን አለ፣ በቃ ኦርኬስትራ ምናምን መቶ ጃልሜዳ፣ ህዝቡ ግጥም ብሎ። አይገርማችሁም ግን ስለ ማሽኑ አስተያየት የሰጠው ፈረንጅ ነው። ከፈረንሳይ መጣ ማለት ነው። ፈረንጅ ይታመናል ተብሎ እኛ በሻ እኳ አይታመንም። ሌላ እንትን ሊያደርጉ ነው ተብሎ እስካሁን ሎተሪ ላይ ያለውን ነገር ይሄ ማሽን እንደዚህ ነው። ምንም ነገር ብልጣ ስራ አይሰራም። ምንም እንትን የሚባል ነገር የለም። በቃ ዕጣ ብቻ ቁጥሮችን አሽከርኮ በዚህ ነው እንትን የሚደረገው ተብሎ በቃ ሰውየው ተናገረ። እዛ ጃልቤላ ጻሽ ወጣ። ሁሉም ሎተሪ ልጆ የመጣው በቃ አንዴ ጉምሩክ ስራት ነው ያደረሰው። ትንሽ ኮኔት ተደረሰችው በቃ ዕጣ ደረሰው ተባለ። በቃ ሰው ተሸክሞት እየጨፈረ አያሆ፣ ግን ለሎተሪ አያሆ ይባላል። እንደ ግን የሆነ ጫጨፈሩ በቃ እስከ ቤቱ ድረስ ነው ተሸክመው ሄዱት። በጣም የሚገርም ነገር ነው። ትልቅ ዕጣ የወጣ አስመራ ነበረ እንግዲህ የመጀመሩን አስመራ ሄደው ማለት ና፣ በዛ መንገድ ነበር የመጀመሪያው የተደረገው ማለት ነው። ሎተሪ እንትኑ አይታችሁታል አርማውን በፊት መጀመሪያ አንባራይ አያን ብር ከዛ ቆልማሚት ብትባል በእንስራ የተሸከመች አይታችኋታል። ቅልጥሟ ረጅም በእንስራ ብር ተሸክመ ትክክለኛ የሎተሪ ትክክለኛ የሎተሪ ምስል እሷ ነች። መሆንም ያለባት ስራዋ ምን እንደሆነ ታውቃላችሁ። እሷ ምግቧን የምታገኘው ሀይቅ ዳር ያለችው ዳር ሊና ያለችው አንዴ ትገባለች፣ አታይም። ትገባና ካገኘች ያገኘች፣ ካጣች አጣች ነው። ሎተሪም እንደዚህ ያደረግ ካገኘ ያገኘ፣ ካጣ አጣ ነው። ከዛ በኋላ ደግሞ እንግዲህ በብዛት ዞን ሎተሪ ነው፣ ዞን ነው ሎተሪ ምን አርኩ ነው ሎተሪ ለምንም እኮ አስተዋጽኦ ግዙፍነቱን ለማሳየት ነው። ግን ብዙ ጊዜ ያው በዛ መስል ነበር የሚጠቀሙ ማለት ነው። አህያ ነበረች። ስንቅነች ትባላች። አህያዋ ጋሽ ውሸት ነው እንግዲህ እችን አህያ የገዛው ሰበታዊ አርባ አምስት ብር በውድ ዋጋ የተገዛች አህያ ነች። እና ብሩ በአህያ ነው ተሸክማ መዞሩ ማለት ነው መቶ መቶ ብር ከግራና ከቀኝ ደረግና መሀሉ ወረቀት ሆኖ ይታሰርና፣ ሌባ ቢጠልፍስ ያን ሁሉ ብር ነው ሁሉ ጠልፎ ቢሄድስ መርካቶ ሁሉ ይዞራል። ግ መርካቶ ላጣርገው እኮ ሊሄዱ ይችላሉ። አንዴ ሙከራ ተደርጓል። ግን ብዙ አራቀም ያው እንግዲህ በአህያ በዚህ ነው የምትሰራው ማለት ነው። እና አህያ እኮ ክፍለ ሀገር ድረስ ሉ ይወስዷት ነበር የጫኑን ለማስተዋወቅ ማለት ነው። ጋሽ ውሸት እኮ በቃ ለማስተዋወቅ በጣም ብሔራዊ ሎተሪን በጣም ያስተዋወቀው እኮ ጋሽ ውሸት ነው። ማስታወቂያ ስራን የሚያስፋፋው እኮ እሱ ነው፣ ጋሽ ውሸት ነው። በሁሉ ዘኑ ምን አደረገ መሰላችሁ? አንድ ታቃላችሁ አንድ ጥያቄ ያለኝ የሚል አምድ እንዳለው ምናልባት ወደ ዳጋ ጋዜጣ ምናምን አካባቢ ብትመለከቱ እሱን አምድ ታገኛላችሁ፣ አንድ ጥያቄ ያለኝ የሚል። ከማስታወቂያ ሚኒስትሩ ጋር ጠበኛ ነው ጳውሎስ፣ በብዙ ነገር ይናቆራሉ ማስታወቂያ ሚኒስትሩ ሰውዬ ጋር ማለት ነው። ጥያቄ ይጠይቃል አሁን ምሳሌ፣ አሁን አዲስ የመጣው የስፖንጅ ፍራሽ ወገብ ያጎብጣል አሉ የሚል ጥያቄ ይጠይቃል አሉ። ፓውሎስ ነው ደግሞ ተወው፣ እሱ የሳር ፍራሽ ወሬ ነው። የሳር ፍራሽ እየቀረ ነበርና የነሱ ወሬ ነው ሰው ይላል። ከዛ ጠይቁት እቺ ብሔራዊ ሎተሪ የምናያት አህያ ምንድን ነች ሲል የማስታወቂያ ባልደረባ ነች አለ። ማስታወቂያ ሚኒስትሩን ለመንካት ሶስት መቶ ብር ቀጭ ይሄንንትምጣሪ ባላውቅ መስል እና በዛች አያ ጳውሎስም ተቀቷል ማለት ነው። እና እንግዲህ የብሔራዊ ሎተሪ አያሽ ያስተዋወቀች ነች። እዛ ብሔራዊ ሎተሪ ስትሄዱ ታያወታላቸው ምስሉ ነው። በህይወት ግን አታገኛትም። ሎተሪ ከቆረጡስ ብዙ እንግዲህ። በስፖርት እኔ የማውቀው ሸዋንግዛው አጎናፍር ነው። ሸዋንግዛው አጎናፍር የኢትዮጵያ ብሔራዊ ቡድን ተጫዋች ነው። አራተኛ አምስተኛ አፍሪካት ስድስተኛ አፍሪካት ሰባተኛ አስረኛም ነበር፣ በኋላ ተቀጥቶ እንትን አደረገ እንጂ ሸዋን ጊዜው አጎናፍር ዛንጎዲ ክለብ የሚባል አለ። ፒያሳ የጊዮርጊስ ክለብ ነው። ኮተቤ ነው እሱ የሚማረው ማለት ነው። ከኮተቤ ይመጣና እዛ ዛንጎዲ ክለብ ይቀመጠ። ከዛ ለልምምድ ተፈሪ መኮንን ትምህርት ቤት ነው ያለ ጊዮርጊስ የሚሰራው ማለት ነው። እዛ ነው እንትን የሚያደርገው እና አንድ ቴኒስ ሲጫወት ዛ ክበብ ውስጥ አንድ ባለው ሎተሪ ጋሼ ካልገዛኛል እየተከታተለ ከወጥቶ ሲሄዱ ይከተለዋል። በቃ ከዛ ኪሱ ስከተተለስ ባለ ሎተሪ እድለኛ ነው ትርሶ ምናም ብሎ አወጣና ሎተሪ ወረወረ። ሁለተኛ ብትመጣ አናትን ነው እንፈነክተዋለን። ቅልጅም ተመልሶ ሄደ። ግራ ገባው፣ እንዴት እንጨቅጫቃለች። ተመልሶ ይሄዳል። በታክሲ ሀያ አምስት ሳንቲ ነው ተፍሬ መኮንን ድረስ። በዛ ወጣና ቢያዛ በታክሲ አንድ ብር ያለች ብ አሁን እሷን እዛ ሄድና ከዛ ኮተቤ በአውቶቡስ ይሄዳል። ፈተና ምናምን ደግሞ አለው ማጥራት አለበት እና ሊከፍል ታክሲ ውስጥ ጊዜው ሲገባ ሎተሪ ያለ ብሩ የለ የጣለ ለቀ ብሩ እና በቃ ተናደደ፣ ወረደ። በቃ ሹፌሩን ቅርታ አድርጊ፣ በቃ ወረደ። በቃ ደወለ ለጓደኛው ያለ ሎተሪ፣ ባለ ሎተሪ እንዳሰቀው ጉድ አደረገኝ እኮ አለ። በቃ በዛ የተነሳ ያኛውም ጓደኛው የሚፈልገው ነበር። ማታ በቃ መሄድ አልቻለም፣ ፍራንክ የለው ምን የለውም። አንድ የጊዮርጊስ ደጋፊ ቤት አደረ። ተናዷል። ቁጭ ብሎ ቴሌቪዥን ፊት ያምንጀለቅ ናቱን ነገር አገኘ እዛ። ዛሬ የወጣ ሎተሪ ዕጣ አንደኛ ሀያ ሁለት ሁለት ሀምሳ ወጣ። አንደኛ ቸዋንግዞ አንደኛ ዕጣ አገኘ። በቃ ደነገጠ። ሀያ ሁለት ሁለት ሀምሳ አንደኛ ወጣ። በቃ ሸዋን ጊዜው ደስ ያለው በቃ ማረጋቶ ልጁ ሲፈልግ በቃ ያ ብዙ ሊሰጡት ነው ማለት ነው ቁጥሩ ስንት ነው 22 2 50 ደምሩት እስቲ ሁለት እና ሁለት አራት አራት እና ሁለት ስድስት ስድስት እና አምስት 11 ይመጣል ማለት ነው ሸዋን ጊዜው አጎናፍር የሚሉን አንበበት ጽሁፉ ነው ሸዋን ጊዜው አጎናፍር 11 ነው የሚመጣ ሸዋን ጊዜው የሚያደርግ 11 ቁጥር ነው ጥር 11 ኢትዮጵያ እና አልጄሪያ ሲጫወቱ በቀይ ከሜዳ ወጣ መጋቢት አስራን ከሀገር ወጣ። የዛሬ ሁለት ዓመት አግኝቼ ሳናግረው እዚህ ጋር እኮ ወድቄ ተጭሮብኝ አስራ እንድሆን አለ። አሜሪካ ያላችሁ ሸዋግዛ አናግሩት። ጭረቱን የሚት የሚ ጃኖ ሎተሪ እንደደረሳችሁ ታውቃላችሁ። መኪና እኮ ደርሷችሁ፣ ግን በቃ ለብሔራዊ ሎተሪ ሰጡ። እንደዚህ ናቸው። ድርጅቱ ተቋሙ እንዲታወቅ ምናምን ይፈልጋሉ፣ እንዲጠቀም ይፈልጋሉ ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ለመጀመሪያ ጊዜ የኢትዮጵያ ሻምፒዮና ሳደረግ እሳቸው ነበር የክብር እንግዳ መተው የኢትዮጵያ ሻምፒዮና በ1936 ዓ ም ሲጀምር እሳቸው ነበር መጡ። ካፍለው ነው የገቡት አንድ ብር ሚኒስትሮቻቸውም ክፈሉ፣ ሌላው በ1ስ ሳንቲም። ምክንያቱም ያ የእግር ኳስ እንዲጠናከር ራሱ ገቢ እንዲኖር ያስፈልጋል በሚል ነው። ግን የኢትዮጵያ እግር ኳስ ፌዴሬሽን አሁንም ገንዘብ ይሰበስባል አይሰበስብም በደንብ አንድ ዳኛ እኮ ሎተሪ ደርሶት ነበር። ዋና ዳኛ ሎተሪ ደርሶት በቃ ጓደኞችን ሁሉ እንትን ብሎ ሲሄድ ለካ ፎርጅድ ነው፣ ለጥፈውበት ነው፣ ሸውዶታል። ያ ሎተሪ እንትን ያለው እንዲህ ሸውዶታል፣ አይደለም በቃ ሸውዶታል። እንደዚህ አይነት ነገር እንትን ላጫውታቸው። ከዚህ ጋር ተያይዞ ይሄ ዳኛ ምን ደረሰበት? ዛይሬ ይሄዳል እንግዲህ። ይሄ ዳኛ ኮንጎ የሚባል ሀገር ነው ያጫውቱ ሄደው እሱ የነገረኝ ሂዶ በነገራቸው እንደ ደረሰም በቃ ትልቅ ፋይፍ ስታር ሆቴል ነው እንግዲህ የሚባለው ማለት ነው። እዛ ገባም በቃ ምግብ በለን አሪፍ። በቃ ውድ የሚያስቆረጥ ምጅ በቃ ጣትም በሙሉ እስከ ክንድ የሚበላ እጃ የሚያስቆረጥ ምግብ። በቃ ወይተሩን ጠራነ። በቃ ሼፉን አደንቅለለ በቃ አሪፍ ሼፍ ወጡ። በቃ እንትን ተናፍሶ ደግሞ ሊመጡ በቃ ለራትም እንዲያዘጋጅል ችግር የለም እናንተ ዳኛ ደግሞ ይንከባከቡ ነበር በምግብ በመስተንግዶ በምናም ነገር በራማ ያርጋሉ ይሄዱ በቃ ኢትዮጵያው ሼፍ የለም አሉ በቃ እስከዛ የማይረባ ምግብ እየበላል ሼፍ ያለው በቃ ኮንጎራል በቃ ካፍ እዚህ ዛይር ቢያመጣን ጥሩ ነው ብለ በኩል ነው የገቡት በቃ ተቻክሏል። በቃ ምግብ ለመበላት በኪችኑ በኩል ላይ ያለፉት ኪችኑ ጋር ሲደርሱ ከኦፕን ነው የአገር ዝንጀሮ ተከምሮ ተከምሮ ተከምሮ ቆዳው ተገፎ ዝንጀሮ ተከምሮ በቃ አስመለሰው በቃ ወደ ላይ አሉ እነሱ ረዳዳኞቹ ደግሞ በቃ ደግፈውት እነሱም ይሉታል በቃ

ፓስታ ፓስታ በስኳር ፓስታ በስኳር እዚህ ከመጣ ከዛይር ነው የመጣ ልኝ ዳኞት ይዞ ነገር ነገር ዛይር የሚባለው እዚህ መጥቶ አስረኛ አፍሪካ ዋንጫ መጥቶ ድሬዳዋ ነው የነበሩት ዛይር፣ ሱዳን፣ ናይጄሪያ፣ ሞሮኮ ነበረ የተመደቡት አስረኛ አፍሪካ ዋንጫ እዚህ አዲስ አበባ ኢትዮጵያ ቡድን ከነጊኒ ምናምን ያለው እና እዛ ትልቁ ሆቴል ገብተው በ እንደደረሱ አቀባበል ተደርጎ

እንትን እንቁላል ምናምን ወይ ተጠብሶ ክትፎ ምናምን ዱለት ተዘርግቶ አይበላም። ድራሽ ይጥፋ ምናምን ተበላ ህዝቡ ሰማይም ዝንጀሮ ሊበሉ ከደንገጎ ጋር ነው እንደሚወስድ ዝንጀሮ ለቅመው በቃ ህዝቡ ዛይር በቃ ዛይር ድራሹ ጠፋ። እዛ ከሞሮኮ ጋር ሲጫወት ለሞሮኮ ከሱዳን ሲጫወት በቃ ወደቀ ዛይር። በነገራችን የዘጠነኛ አፍሪካ ዋንጫ አሸናፊ ነው። የአስረኛ አፍሪካ ዋንጫ ሊያስቀር ነው የወጣው። ዘጠነኛ አፍሪካ ዋንጫ ዛይርና ዝንጀሮ ነው የበላው አንድ ላይ ማለት ነው።

ሞት እንዳትረፈ ታውቃላችሁ። ሎተሪ ሰውየው ንብረቱ ባህራ የተሸጦበት ሁሉ በቃ የታወቀዳ ነው የታወቀ ብትን ብር የታወቀዳ ሁን ሶኛ አልኖርም ብሎ በቃ ሊሰቀል ማለት ነው። ደብዳቤ ምናምን ጽፎ አረቄ ሊጠጣ ሄድ በቃ ሞቅ አድርገው ለሞራሉ ሊሰቀል ማለት ነው። ሲመለስ እዛ ማታ ሎተሪ ጣ ሲወጣ ቁጥሩ ያውቀዋል። የእሱ ቁጥር ንብነት ና ገመዱ ምናምን ወደዚያ አረቄ ማረቂያ ባለቱ ከዛ በኋላ በቃ እጣው አንደኛ ዕጣ አገኘ። በቃ በዛው እንትን አደረገ ማለት ነው። እንዲህ ህይወት ያተርፋል። አንደኛ ነው ሎተሪ አሁን ማስታወቂያው የሰራው መሰራችሁ ለሎተሪ ጨዋታውላችሁ ጨዋታችሁ እንደ እናንተ። ሌላው ደግሞ በጣም ቢገርመው አንድ ሰውዬ ሎተሪ ይገዛና ሎተሪ ላይ ያሉት ምስሎች የእንሰሳይ ምናምን ደስ ይለዋል። ሎተሪው ከወጣ በኋላም በሩ ላይ ለጥፏል። በሩ ላይ ማለት ከውስጥ በሩ ላይ ለጥፏል ደስ ይሏል ይሄን ሎተሪ ሴሎቹ ምናምን ነገር በደንብ አድርጎ ነው የሚለጠፈው ማለት ነው። ግን ቁጥሩን ይዘዋል አንዳንድ ኢቨንት እና መዳረሻው ላይ ሎተሪ ከወጣ ቆይታና ቁጥር ሲያዩ ከዚያን ቁጥር መዝግቦ ሎተሪ አዘ ደጋ ሲያዩ አንደኛ ጣ፣ ነው እንዴችና ሄዶ ሊነቅለሱ በሞቅ ነው የተጣበቀ ማድረግ አልቻለም። በሩን ነቅሎ ተሸክሞ ወደ ብሔራዊ ሎተሪ መንገድ ላይ በር የሚሸጥ ነው እንደችል እንደ በር አለ ብር ነው ብሔራዊ ሎተሪ ታየ በቃ በኮሚቴ ላይ ተሰጥቶ በር አልተመለሰም በሩ ምን ያደርግልታል ብዙ ብር ብዙ ብር አገኘ ማለት የድሮ በር ደግሞ ዝም ብሎ እኮ ነው ቀዳዳ ምናምን ያለው በእንት የሚለጠፍ ነው በጋዜጣ በራ እና እንዲህ አይነትም ነገር አለ አንድ ጊዜ ንጉሴ አክሌሎ ሲያወራ የሰማሁትን ልንገራቸው ንጉሳክሊሉ እንግዲህ ያው ኢትዮጵያ ሬዲዮ ጋዜጠኛ ነው፣ የታወቀ ነው። ብሔራዊ ሎተሪም ደግሞ በጣም ከጋሽ ውሸት በኋላ እሱ ነው በጣም እንትን ያደረገው። የሮሃ ባንድ ሁሉ እኮ እያመጣቸው ታሉዛ እና እንግዶቻቸው እኮ ለነሱ ክብር እንግዳ እኮ ነበር። እና እሱ ሲያወራ የሰማሁት ዮሐንስ አካባቢ አንድ ሰውዬ መጀመሪያ ባንክ ነው የሚሰሩት አሉ። እጣ ቆርጦ ለሁለት ተካፍሎት ነው እጣውም አለ። አንደኛ እጣ ተካፍሎት ነው። ከዛ በኋላ አንደኛው በቃ ደረሰና ደወለ ለታገኘውና፣ እንዴት ነው ደረሰኝ? እኮ ያንተስ እንደ እኔ እኮ አልደረሰኝም እንትን ብዬ ጥየዋለሁ። አልቀዳድጅ እንዴ? አንደኛ ጠኩሉ ይዛ በቃ ትላንት ቡና ቤት የነበረበት አንድ ዛቃይ መርካሩ ጫይ ነው የታለ፣ እንት ቆሻሻ ተደፋ ወንዝ ነው ወደዛ። በቃ ወንዙ ውስጥ ገብቶ ሲፈልጉ አንዲት አንዲት የተቆረጠች እንት ትንሽ ቅጠል ይዟት እዛ ተገኘች። እሷን ሲያት ቁርጥራት ግን፣ ከዛ በኋላ ብሔራዊ ሎተሪ ከዛ ብርሃንና ሰላም ሄዱ። ዛሬ የሚታተመው ታይቶ ያው ኮሚቴ እንትን ብሎ ያው ተካፈላችሁ እንዴ ማለት ነገር አለ። ሌላ ደግሞ የሚገርመው ሴትዮዋ ቡና ቤት አላት እና ወንድሟም አብሮ ከእሷ ጋር እዛው ቡና ቤት እንትን፣ ቆረጠችና እሱ ስሙን ጻፈበት። ለምንድን ነው ስሙን የምጽፍበት? በቃ ሎተሪው ወጣ። የእሷ ሎተሪ አላዋጣም። ቀድሞ ቤላ የተገኘና አንድ እህቴ ሎተሪ ደርሷት ነበረ፣ እሷን እየጠበኳት ነው አለ። ስትሄድ አገኘችው፣ አንት ጉደኛ፣ ምን ልታደርግ መጣ? በቃ ጠብ። ከዛ በኋላ ፍርድ ቤት ተካሰሱ። ፍርድ ቤት ሲከታተ ሲቀጠሩ፣ ሎተሪ ማለቂያው ደረሰ። በቃ መጣች፣ በቃ ያው እንደዚህ ስለሆነ በቃ እንካፈላ። ገንዘብ እኮ ቤተሰብ ድረስ እንትን ያደርጋል ማለት ነው። አቶ ታየ ታደሰ ይባላሉ፣ ማሽኑ የሚያንቀሳቀሱት ከ1954 ጀምሮ እሳቸው ናቸው። በቃ ማሽኑን ጠባይ የሚያውቁት ምናምን ነገር እሳቸው ናቸው እዛ ቢተክሉት እና እጣው ሲወጣ ማሽኑን የሚያንቀሳቀሱ እሳቸው ናቸው። እሳቸው አንድ ቀን ሎተሪ ደረሷቸው እንደማያውቅ ታውቃላቸው። አንድ ቀን ሎተሪ ደረሷቸው። ያቅ ሸክላ ሰሪ በግል ይባላል ሚባለው ይሄ አይደል? ይህና ሌላ ትረትም ካለ እነሱ እንትን አድርጉት። ግን አንድ ቀን ምነ ነው እሳቸው እኛቶ ታየ ማሽን ሲያወጡ ማሽኑን ሲተካክሉ ምናምን በቃ ለሎተሪ ሲያዘጋጃጁ ኮንታክት አድርገና የሎተሪ አንስቶ አፈረጣቸው። በቃ ተይዞ ሰው ሁሉ ደነገጠ። ዕጣ እየወጣ እኮ ኃላፊው በእንትን በማለት ከደሞዙ አምስት ብር ተቀጡ። እና በኋላ በነጋታው ሄዱና ለምንድን ነው የምትቀጡት እንዴ? እንደዚህ ያርገ እንትራ ዝም እሺ እኔ በሞት አምስት ብር እንዴት ያገኛሉ? አሎች እኔ በሞት አምስት ብሩ ማን ነው የምትቀጡት? እዴክ እንደዛ ጥሎኝ በቃ ሞቼ ቢሆን ከማን ነው አምስት ብሩ የምትቀጡት? ጥሩ አነጋገር ነው ግን ብሩ ተመለሰላቸው ማለት ነው። አቶ ኃይሉ ሀብታሙ የሚባሉ ሰውዬ ደግሞ ዛ ድሬዳዋ ወደ አሰበ ተፈሪ ወኪል ናቸው። እቺን ነገር በደንብ ያዟት። በጣም ምን እንደሆነ እና እሳቸው ወኪል ናቸው። ወይዘሮ ዘነበች ምናም ይባላሉ ሴትዮዋ፣ እዛ ሆቴል አላቸው። ከድሬዳዋ ወጣ ያለ ከተማ ነው እና እኚህ ወኪሉ ጨርሰው መጥተው እዛ ቁጭ ብለዋል፣ ምሳ እየበሉ እንደ መጣችሁ ምናም ነገር ሎተሪ ይዘሀል ምናምን አሉ። ጨረስን እኮ እኛ እንትን ብለው ምንም ለሌለ ሎተሪ ተሪ ደንበኛቸው አሉ። እንዴ ካንተም ቢሆን ስጠኛ አይደል አቅ ብዙ ጊዜ ደርሶ ስለባ ከባብ ተሰጣጭ አንደኛ ጣ ልብ አድርጎ ያጣ እኮ ያ ሰውዬ ቢሆን አይወጣም፣ ላይወጣ ይችላል። ሴትዮዋን በቃ እድል ፈልገቻችሁ ማለት ነው። እንደዚህ አይነት ነገር ነው። አንዴ ብርሃኑ ዘሪሁን ምን ብሎ እንደጻፈ ታውቃላችሁ? የኢትዮጵያ ብሔራዊ ቡድን ውጭ ተሸንፎ ሲመጣ ጥሩ ነበር፣ ግን እድል ያነሰ ሲል ሁለተኛ እንደዚህ እንዳትሉ፣ አራት ኪሎ ሁለት ጊዜ አምሳ አምሳ ሺ ብር የደረሳቸው አሉ። እነሱም በ11ና በሰባት አድርጋችሁ አሰልፉና እድል ጉዳይ እዚህ ያልቃል ምናምን አለ ተጠጣ ፌዴሬሽኑ ደዳይ ብዙ ተቀጥ እንዴት ከኛ ጋር ሎተሪ ታስገባለህ ብለው። አንድ ጊዜ ብሔራዊ ሎተሪ እኮ 1957 ብቻ አንድ ጊዜ ነው ታጣፊ ሎተሪ አዘጋጅቶ ነበር። ከዛ በኋላ ታጣፊ መሆኑ ቁጥሩ ነው፣ ምክንያቱም አጥፎ ቁጥሩ እንትን ሊያርግ ይችላል። እና በዛ መልክ ቢሰራ እንትን ያደርጋል ማለት ነው። ታዋቂ ሰዎች የደረሳችሁ ታውቃላችሁ። የኢትዮጵያ እግር ኳስ ፕሬዚዳንት ዶክተር ጌታውን እንድለሳ አንደኛ ዕጣ ደርሷቸዋል። 78 ዓመተ ምህረት እንደዚህ አካባቢ ማለት ነው። የሉል ሰገድ ቁሳም የኢትዮጵያ ቴሌቪዥን ዜና አባቤ ም ወደ 30 ሺህ ሳይደርስ አይቀርም። ግርማ ነቃሽ፣ የምናውቀው የምንወደው ዘፋኝ እሱም 500 ብር ያኔ ደርሶታል ማለት ነው። 1979 ዓመተ ምህረት የብሔራዊ ሎተሪ የተቋቋመበት 25ኛ ዓመት ሲከበር፣ በቃ በፊታ ስታዲዮም ሁሉ ግጥሚያ ምናምን በቃ ሞቅ ያኔ ፈጣለው ተረኝ መጣሁ እኮ ያኔ ፈጣለው ተረኝ በቃ ሰው ደግሞ ወጣ ሎተሪ ሰው ይወደዱ፣ እና የሚራመድ ጠፋ። መንገድ ላይ ሰው የቆመ ይፍቃል፣ ይፍቃል፣ ይፍቃል። መራመድ የለም ይፍቃል፣ ደረሰኝ አልደረሰኝ እና በቃ ሰው ሁሉ በቃ መፋቅ ሆነ። የብሔራዊ ሎተሪ ስራ አስኪያጅ ማዛቅጠው ፋቅ ያደረገችው ይሄን ሁሉ ሰው ተውና መፋቅ ጀመረ። ወይዘሮ ማዛቅጠው ደግሞ ብሔራዊ ሎተሪ በጣም በቃ ያሳወቁት ናቸው፣ በጣም ያሳወቁት ናቸው እና

ያው ሰሙ ቁጥር አለ። የሚለብሱ መንግስት ወርቁ አንድ ቀን ደርሰው አንድ ቀን መቶ ብር ደረሰኛል። እሱንም ለ ለሎተሪ አዞር ሰጠኝ። በጣም ሀብታም ነበር መንግስት ወርቁ። ቅሼ ይላል ምናምን እንትንም አለኩ በቃ፣ በተደጋጋሚ ወደ 10 ነው 11 ጊዜ ደረሰው አለ። ማስተዛዘኛ ይባላል። ማስተዛዘኛ ደግሞ ለጎል ነው አይደል እንዴ? ማስተዛዘኛ ጎል ለባዘን የሚሆነው ማለት ነው እንግዲህ ሎተሪን በተመለከተ ይህን ብያቸዋለሁ። እንግዲህ እናንተ የሌለው ገጠማችሁ ምናምን የደረሳችሁ ምናምን ነገር በዚህ ጻፉልኝ። እንግዲህ ሎተሪን በተመለከተ ይህም ብለናል። ፕሮግራማይን ከዚህ መልክ ተጠቃለዋል። ሳምንት መለሳሉ። እንግዲህ በዛ ኩል ጠቅጠቅ አርጉ፣ ችንም አስተያየቱም፣ ሁሉን ነገር በዛ በኩል ጠቅጠቅ አርጉ። እኔ እዚህ ላይ ስሰራበታችሁ ሳምንት ስመጣ እዚሁ ጠብቁኝ። ቻው